እንዲህ ይቀጥላሉ። የብልጽግና ቡድን አገሪቱን ማስተዳደር ከጀመረበት ከ2010 ወዲህ በአገሪቱ ልማትን ሳይሆን ጦርነትን አቅዶ በየተራ ለሁሉም የኢትዮጵያ ሕዝቦች ለማዳረስ በትጋት የሚሰራ ራሱ አቅዶ በሚፈጥራቸው ጦርነቶች ምክንያት ለደረሰው የሚሊዮኖች ኢትዮጵያውያን ሞት፣ በቢሊዮን ዶላሮች ለሚቆጠር የኢትዮጵያን ሀብትና ንብረት ውድመት፣ ለሚሊዮኖች ከቤት ንብረት መፈናቀልና መሰደድ ተጠያቂ የሆነ አገዛዝ ነው። ለአምራቾች የተመቸ ሁኔታ ፈጥሮ ምርትን ከማሳደግ ይልቅ አገሪቱና ሕዝቦቿ በጥረታቸው ያፈሩትን ጥሪት በመቀራ መት የተረፈውንም ሸጦ ጦር መሳሪያ በመሸመት ኢትዮጵያውያንን ማለቂያ የሌለው መከራ ውስጥ ያስገባ አገዛዝ ነው የሚል አመለካከት አለኝ። እጅግ የሚገርመውና የሚያሳዝነው ደግሞ አገዛዙ በየጊዜው ባካሄደው ጦርነት ከደረሰበት ሽንፈትም ሆነ ባደረሰው ዘርፈ ብዙ ጥፋት መጸጸትና መማር የሚችል አለመሆኑ ነው። ይልቁንም የሚሊዮኖችን እልቂት ያስፈጸመበትን ዘመቻውን አሁንም ያለ ሀፍረት በሕግ ማስከበር ሰበብ የቀጠለ ሕዝብን ለከፋ የኑሮ ውድነትና አስከፊ ድህነት የዳረገ በቀጣይም ቀውስን ዋነኛ የአመራር ዘይቤው አድርጎ አገሪቱን ወደ ከፋው ጥፋት ለመምራት ቆርጦ የተነሳ አገዛዝ ነው። ዋና ባህሪውም ቀውስ መፍጠርና ቀውሱን በወታደራዊ ኃይል ለመቆጣጠር እየሞከረ በስልጣን የሚቆይበትን ጊዜ ማራዘም ነው። የዚህ ኃይል ቁንጮ መጀመሪያ ወደ ስልጣን እንደመጣ በሀገራችን የሚታዩ ችግሮችን የሚፈታ መስሎ ቢቀርብም በተግባር አገሪቱን ወደ ቀውስና መፈራረስ እየወሰዳት ይገኛል። በስልጣን በቆየባቸው ያለፉት ስድስት ዓመታት ኢትዮጵያ ውስጥ በህዝብ ላይ ያልደረሰ መከራ የለም። በመሆኑም ይህ አውዳሚ ቡድን ምንም ያህል ህዝብን ለመደለል ቢሞክርም በእጁ በሚገኙ ፕሮፓጋንዳ መሳሪያዎቹ አማካኝነት የሌለውን በጎ ገጽታ ለመገንባትና ራሱ የፈጠራቸውን ችግሮች በሌላ ውጫዊ ኃይል ለማመካኘት ጥረት ቢያደርግም በተግባር ግን ቅቡልነትን ያጣና በህዝብ የተጠላ አገዛዝ ሆኗል። ሰሞኑን በወሰደው የውጭ ምንዛሬ መጠንን በገበያ ዋጋ የመወሰን እርምጃ የሚያሳየንም የውጭ ኃይሎች ተላላኪ መሆኑንና ኃላፊነት በጎደለው እርምጃው አሁንም አገሪቱን በሁሉም መስክ ወደ መቀመቅ ከማስገባት የማይመለስ መሆኑን ነው። በህዝብ ዘንድ እየገጠመው ያለውን ጠንካራ ፖለቲካዊ ተቃውሞ በኃይል ለመቀልበስ የአገሪቱን መከላከያ በመሳሪያነት በመጠቀሙ ሰራዊቱም በ እጅጉ ተዳክሟል። ከወገኑ ጋር ኃላፊነት በጎደለው መንገድ እንዲጋጭ በመደረጉ የተሰላቸ የመዋጋት ፍላጎትም የሌለውና የማድረግ አቅሙ ከጊዜ ወደ ጊዜ እየሟሸሸ የመጣ ሆኗል። በብቃት የተደራጀና የተባበረ ኃይል ባለመኖሩ ነው እንጂ ስርዓቱ በሁሉም መስክ ተዳክሞ ምንም ማድረግ በማይችልበት ደረጃ ላይ ደርሷል። በአሁኑ ወቅት የብልጽግና ቡድን አገር መምራት እንደማይችል በሁሉም ኢትዮጵያውያን ብቻ ሳይሆን ማንኛውም የኢትዮጵያን ጉዳይ በቅርብ የሚከታተል አካባቢያዊም ሆነ የዓለም አቀፉ ማህበረሰብ የተገነዘበው ሀቅ ሆኗል። ነገር ግን ይህ ኢትዮጵያ በዘመናዊ ታሪኳ አይታው የማታውቅ እጅግ ደካማና እኩይ የሆነ መንግስት በጎ ስራው ለማከናወን አቅመ ቢስ ቢሆንም በሀገርና በህዝብ ላይ ጉዳት የማድረስ አቅሙ እጅግ ከፍተኛ ስለሆነ ለአንድ አፍታም ቢሆን መናቅና መዘንጋት የለበትም። የበለጠ ዕድሜ ባገኘ ቁጥር አገርን ሊያፈርስ የሚችል ኃይል ስለሆነ በተቻለ ፍጥነት ከስልጣን መወገድ ያለበት አደገኛ አገዛዝ ነው ካሉ በኋላ ያሁኑን የአማራ ክልልን ሁኔታ ወደ ማብራራት ይገባሉ። እንደሚታወቀው አሁን በስልጣን ላይ ያለው ራሱን ብልጽግና ብሎ የሚጠራው ኃይል ወደ ስልጣን እንደወጣ በኢትዮጵያ ውስጥ ያሉ ችግሮችን በእውነተኛ ይቅርታና እርቅ እፈታለሁ የሚለውን የማታለያ ቃል አምኖ የአማራ ህዝብ የሞቀ ድጋፍ ሰጥቶት ነበር። ነገር ግን በእርቅና ይቅርታ ፍቅርን አምጥቶ ኢትዮጵያን የሰላም የፍትሕና የነፃነት ሀገር ሊያደርጋት ይችላል ብሎ ተስፋ አሳድሮ ዳር እስከ ዳር የደገፈው ኃይል በተቃራኒው ቀውስ ፈጣሪ ሆኖ አገኘው። በሂደትም ከአገዛዙ በደረሰበት ሁለንተናዊ ጉዳት በመነሳት አሁን በስልጣን ላይ ያለው ኃይል የህልውናው አደጋና ዋነኛ ጠላቱ እንደሆነ በማያጠራጥር ሁኔታ ተገንዝቧል። ከዚህ በመነሳትም የተደቀነበትን የህልውና ስጋት በመቀልበስ ይህንን ጸረ ህዝብ ኃይል ታግሎ መጣል እንዳለበት አምኖ ወደ ትግል ገብቷል ተመልክቷል። ለዚህም የሚያስፈልገውን መራር መስዋዕትነት ሁሉ እየከፈለ ይገኛል። በፋኖ ግንባር ቀደም መሪነት እያካሄደ ያለውን የህልውና ትግል ዳር ለማድረስና የአገዛዙን ዕድሜ ለማሳጠርም ቆርጦ ተነስቷል። ይሁን እንጂ የአማራ ህዝብ እያካሄደ ያለው ትግል መሰረተ ሰፊና ሁሉን የአካባቢ ያካተተ ሆኖ ቢጀመርም አሁንም ያልተሻገራቸው በርካታ ውስንነቶች ያሉበት መሆኑን መገንዘብ ይገባል። መላውን ህዝብ አደራጅቶ በጠራ የአማራ ብሔርተኝነት ዙሪያ አቀናጅቶ በመምራት በኩል የጎላ ውስንነት ይታያል። በአንድ በኩል ከዚህ ቀደም ብዙ ተሞክሮ የከሸፈውን አማራን በኢትዮጵያዊነት ስሜት የማዘናጋት የአማራ ተጋዮችን በሃይማኖት በአካባቢ ወዘተ የመከፋፈሉን ኋላ ቀር አካሄድ በለሆሳስ በማስገባት ትግሉን የሚያደናቅፍ ጎታች አካሄድ አሁንም አለ። በሌላ በኩል የትግሉ እንቅስቃሴ ከታች ወደ ላይ ሆኖ ከመጀመሩ ነባራዊ ሁኔታና ከፋኑ አመራሮች ልምድ ማነስ ጋር ተያይዞ የዚህ አይነቱ ትግል የሚጠይቀውን ውስብስብ ጉዞ የሚመጥን የተደራጀ ብቁ አመራር የመስጠት ውሱንነት ይስተዋላል። ህዝብን በገጠርም ሆነ በከተማ አደራጅቶ ለትግሉ የሚጠበቅበትን ድርሻ እንዲወጣ በሰው ኃይል በገንዘብና በቁሳቁስ እንዲደገፍ በማድረግ በኩል መሰራት ያለበት የፖለቲካ ስራም በበቂ ሁኔታ ገና አልተሰራም። በአማራ ትግል ዙሪያ ተዋናይ የሆኑ የፖለቲካ ኃይሎች ብዙና የተለያየ ዓላማ ያላቸው በመሆኑ በትግሉ አካሄድ ላይ የራሱን ተጽዕኖ መፍጠሩ አልቀረም። በዚህም የተነሳ በሚካሄደው የህልውና ትግል የአማራ ኃይሎች የተለያየ አሰላለፍ ይዘው እየተንቀሳቀሱ ይገኛሉ። በአማራ ህዝብ የህልውና ትግል ተዋናይ የሆኑት ኃይሎች የአማራ ፋኖ ወጣቶችና አርሶ አደሮች የጎላ ሚና የሚጫወቱበት ማለት ነው፣ የአማራ ዲያስፖራ፣ የአማራ ባለሀብቶችና የአማራ ብልጽግና ዋና ዋናዎቹ ሲሆኑ የየራሳቸው ሚና አላቸው። ከእነዚህ ውስጥ የህዝባዊ ትግሉ ዋና ተዋናዮች በአማራ ፋኖ ዙሪያ የተሰባሰበው ወጣቱ ትውልድና እርሶ አደሩ ቢሆኑም ዲያስፖራውና የከተማው ነዋሪ ድጋፉም በቀላሉ የሚታይ አይደለም። ይሁን እንጂ በእነዚህ የትግሉ ተዋናዮች መካከል ጠንካራ ውስጣዊ አንድነት ገና አልተፈጠረም። የፋኖ እንቅስቃሴ ጎልቶ የወጣው ስርዓቱ በአማራ ህዝብ ላይ ከዚህ ቀደም ለዘመናት ሲንከባለሉ የመጡ ጥያቄዎችን ማለትም በማንነቱ ምክንያት በግልም ሆነ በቡድን የሚደርስበት የመብት ረገጥ እንዲቆም፣ በሀብት ንብረቱ እንዲሁም ወረቱ ላይ የሚፈጸም መዋቅራዊ ቅድሚያና ውድመት እንዲወገድ፣ በአማራ ሴቶችና ትውፊቶች ላይ የሚፈጸሙ ጥቃቶች ማለትም በቋንቋው በእምነቱና በባህሉ ላይ ያነጣጠሩ ጥቃቶች እንዲቀለበሱ፣ በአገሩ በነፃነት የመንቀሳቀስና ሰርቶ የመኖ መኖር መብቱ እንዲከበር ለስነ ልቦናዊ ግንባታው ፋይዳ ባላቸው የወል ተቋማቱ ላይ የሚፈጸሙ ጥቃቶች ቆመው ህጋዊ ከለላ እንዲያገኙና የወሰንና የማንነት ጉዳዮች ህጋዊና ፖለቲካዊ መፍትሄ እንዲያገኙ ወዘተ የሚሉ ጥያቄዎችን በመመለስ ፈንታ አገዛዙ በህዝቡ ላይ የከፋ ጥቃት ለመፈጸም እቅድ ይዞ መንቀሳቀስ ከጀመረ በኋላ የተቀጣጠለ ትግል ነው። ይህም ማለት የፋኖ ትግል የተጀመረው ታስቦበት አንድ ወጥ የሆነ ፕሮግራም ተይዞ የተደራጁ አመራር ኖሮትና ለትግል የሚያስፈልገውን አቅርቦት አሟልቶ አልነበረም። ፋኖ ወደ ትግል የገባው ስርዓቱ ከአማራ ልዩ ኃይል ጀምሮ በሂደት በሁሉም አካባቢ ትጥቅ በማስፈታት አማራን በሁለንተናዊ መልኩ ለማጥቃትና ለማስጠቃት በተንቀሳቀሰበት ወቅት ነበር። መንግስት በማናለብኝነት የጥቃት ዘመቻ በከፈተበት ወቅት እንደ ህዝብ በየአካባቢው በተፈጠረ ተነሳሽነትና የእምቢተኝነት መንፈስ ትግሉ በመጀመሩ ንቅናቄው የተማከለ አመራር ሳይፈጥር እንዲቆይ አድርጎታል። የሀይነቱ አካሄድ የኃይል አለመመጣጠንን ግምት ውስጥ በማስገባት ጠላትን በየቦታው እየጠዘጠዙ በማሰልቸትና በማዳከም ባለው ጊዜ ወታደራዊ ፋይዳ ምክንያት በወቅቱ ተመራጭ አካሄድ መስሎ ቢታይም የተማከለ የፖለቲካዊ አመራር ያልነበረው በመሆኑ የራሱ ደካማ ጎኖች ነበሩት። ከሁሉም በላይ የተማከለ አመራር ሳይፈጠር መቆየቱ በፋኖ ኃይሎች መካከል በትግሉ ዓላማና ስትራቴጂ ላይ አንድ ወጥ የሆነ ግልጽነትና የአመለካከት አንድነት መፍጠር አለመቻሉ ዋናው ውሱንነት ነበር። እንዲሁም ሕዝባዊ ትግሉን ወደ ላቀ ደረጃ ማሸጋገር የሚያስችል ወታደራዊና ፖለቲካዊ ክህሎት አለመዳበሩ፣ የትግሉን ጉዞ የሚያሳልጥ አደረጃጀትና የአቅርቦት ስርዓት አለመዘርጋቱ የፈጠረው ክፍተት ቀላል አልነበረም። በተጨማሪም የተጠናከረ የክትትልና የግምገማ ባህል አለመኖሩ ትግሉ በብዙ አይነት ኋላ ቀር አስተሳሰቦች ማለትም በጎጠኝነት፣ በቡድንተኝነት፣ በህዝበኝነት፣ በስልጣን ፉክክር ወዘተ በመሳሰሉ ችግሮች ምክንያት ውስጣዊ አንድነት እንዳይኖር ለሚያደርጉ የተለያዩ ተግዳሮቶች ተጋላጭ ሆኖ ቆይቷል። የአማራ ዲያስፖራ የህዝቡን ትግል ለመደገፍ የሚያደርገው እንቅስቃሴ ከጊዜ ወደ ጊዜ እያደገ ቢመጣም አሁንም ትግሉን የሚጎትቱ ውስንነቶች አሉበት። በመጀመሪያ ደረጃ ካለው ቁጥር የሚሆን ለትግሉ ሊያደርገው ከሚችለው የፋይናንስ የዲፕሎማሲ የሀሳብ አስተዋጽኦ አኳያ መሆን የሚገባውን ያህል የድርሻውን እየተወጣ ነው ማለት ያስቸግራል። ዲያስፖራ ውስጥ የአንድነት የሌለውና በቡድን የተከፋፈለ በመሆኑ በፋኖ የትግል እንቅስቃሴ ላይ አሉታዊ ተጽዕኖ ማሳረፉ አልቀረም። በተደራጀ የጋራ ሐሳብ ዙሪያ ድጋፍ ለማድረግ ከመንቀሳቀስ ይልቅ በተበታተነ አካሄድ ሁሉም ወደ የራሱ የመጎተትና የመከፋፈል ዝንባሌ ይታይበታል። በኔት ህዝብት የአማራ ዲያስፖራ ከፍተኛ የሆነ እምቅ አቅም ያለው ቢሆንም በአማራ ህዝብ ትግል ዓላማ መዳረሻ ግብ፣ የትግል ስልትና ከሌሎች ኢትዮጵያ ኃይሎች ጋር በሚኖረው ግንኙነት ላይ በቂ ግልጸኝነት የለውም። ትግሉ የመኖርና ያለመኖር የህልውና ጉዳይ ሆኖ በዓለም አቀፍ ደረጃም ጭምር መደመጥ ጀምሮ እያለ ወደ የተወሰኑ ሰዎች ስልጣን መቆጣጠር ደረጃ አሳንሶ የማቅረብ ወዳጅና ጠላትን ያለየ የትግል ስልትና የፕሮፓጋንዳ አቅጣጫ ጉድለት ይታይበታል። በሰከነ መንገድ ኃይል የሚያሰባስብ አቅጣጫን ትግሉን ከመደገፍ ይልቅ የእርስ በርስ የጎንዮሽ መናቆርን የሚያስፋፋ መሬት ላይ ሕዝቡ እያካሄደው ካለው የትግል መንፈስ ባፈነገጠ መልኩ ጀብደኛ ሆኖ የመታየትና ሌሎች ውስንነቶች ያሉበት ስለሆነ ማስተካከል ተገቢ ይመስለኛል። ሌላው የአማራ ህዝብ እያደረገው ባለው ትግል እንደ አንድ ኃይል ተደርጎ ሊወሰድ የሚገባው ባለሀብቱ ነው። ከሚደርስበት መንግስታዊ አድሎና በደል በመነሳት ለለውጥ የሚደረገውን ትግል ለመደገፍ ፍላጎት ቢኖረውም የመወላወል ባህሪ ይታይበታል። ይህ ማለት በአንድ በኩል ስርዓቱ በአማራ ህዝብ ላይ የሚያደርሰው ሁለንተናዊ ጥቃት ስለሚያሳስበው የሚደረገውን ትግል በገንዘብና በቁሳቁስ ለመደገፍ ይፈልጋል። በሌላ በኩል አገዛዙ በባለሀብቶች ላይ ምክንያት ፈልጎ በሚወስደው ሕገወጥ እርምጃ የመሸማቀቅ እንዲሁም የፋኖ ትግል የተቀዛቀዘ ሲመስለው ከመንግስት ባለስልጣናት ጋር በመለማመጥ ጊዜን ለማሳለፍ እድል ከተገኘም ተጠቃሚ ለመሆንና ተመሳስሎ ለመኖር ጥረት ሲያደርግ ይታያል። በቁጥራቸው ጥቂት ቢሆኑም ከአገዛዙ ጋር ተጠግተው ተጠቃሚ ለመሆን ሲሉ በአማራ ሕዝብ ላይ እየተደረገ ያለውን ጭፍጨፋ በገንዘብና በመረጃ በመደገፍ የወንጀል ተሳታፊ የሆኑ ግለሰቦችም እንዳሉ ይታወቃል። እነዚህ የአገዛዙ ተስፈኞች ወገናቸው ከፍተኛ ተጋድሎ በሚያደርግበት በዚህ ወቅት ሃብት ለማካበት ሲሉ ከባለስልጣናት ጋር ተጠግተው መሬት ይሰበስባሉ። ያለ ውድድር ገበያ ለማግኘት ይሞክራሉ። ተወዳዳሪያቸው የሆኑ ባለሀብቶችን አስወግደው ገበያን ለመቆጣጠር ወይም አገዛዙን ለማስደሰት ሲሉ ሰላማዊ የሆኑ ባለሀብቶችን በማስፈራራት ለማጥፋት ያሸማቅቃሉ። የፋኖ ደጋፊ ናቸው በሚል ለአገዛዙ እየጠቆሙም እርምጃ እንዲወሰድባቸው ያደርጋሉ። በአገዛዙ ውስጥ በተለያዩ ደረጃዎች ተሰልፈው ያሉ የአማራ ብልጽግና ሰዎች ደግሞ የህዝቡን ትግል በማደናቀፍ የተሰለፉ ኃይሎች ናቸው። በፌዴራል ደረጃ ያሉ የአማራ ተወላጆች የመንግስት ደጋፊዎችና የአገዛዙ ተልእኮ ዋና አፈጻሚዎችና አስፈጻሚዎች ናቸው። የአማራ ህዝብ በጅምላ እንዲጨፈጨፍ አብሮ በመወሰን በተግባር የጭፍጨፋው አመራር ሰጪ ሆነው የተሰለፉ ናቸው። በክልል ደረጃ ያሉት የብልጽግና ከፍተኛ አመራሮች በተለይም በአስተባባሪ ደረጃ ያሉት በአማራ ህዝብ ላይ የሚካሄደውን ጭፍጨፋ በጋራ አቅደው የሚያስፈጽሙና ለጭፍጨፋው የፕሮፓጋንዳ ሽፋን የሚሰጡ ናቸው። ከዚህም አልፈው ለጤና፣ ለትምህርት፣ ለንጹህ መጠጥ ውሃና ለመንገድ ልማት አገልግሎት ስራ ሊውል ይገባ የነበረን የክልሉን በጀት ለጭፍጨፋው ስራ ማስጌጃ በመዋል ህዝቡ እንዲጎዳ ሆን ብለው የተሰለፉና ከዋነኛዎቹ የአማራ ህዝብ ጠላቶች ተለይተው የማይታዩ ናቸው። በሌላ በኩል በዞንና በወረዳ ደረጃ የሚገኘው መካከለኛና ዝቅተኛ አመራር አካል በአብዛኛው የህዝብ ትግል ደጋፊ ነው። እንደውም አገዛዙ በክልሉ ህዝብ ላይ ጦርነት ከመክፈቱ በፊት ጀምሮ ይህ የብልጽግና አገዛዝ ጸረ አማራ መሆኑን በየመድረኮቹ አምርሮ ሲያነሳ የነበረና ስርዓቱን በመታገል ጉልህ ሚና ሲጫወት የነበረ ነው። በብልጽግና አመራርም እንደ ጠላት የሚቆጠርና ከፍተኛ ማሸማቀቅ ሲደረግበት የነበረ ኃይል ነው። የፋኑ ኃይሎች ከተሞችን መቆጣጠር በጀመሩበት ባለፈው ዓመት የክረምት መጀመሪያ ከፋኑ